የፕላንና ልማት መረጃ በሀገሪቱም ሆነ በክልሉ እየታየ ያለውን ፈጣን የህዝብ ቁጥር መጨመር ከልማት እድገትና ከተፈጥሮ ሀብት አጠቃቀም ጋር የተጣጣመ እንዲሆንና ድህነትን በመቀነስ የዜጎችን ኑሮ ለማሻሻል አጋዥ ነው። በማህበራዊ በኢኮኖሚያዊና በፖለቲካዊ ዘርፎች የሚከናወኑ ተግባራት የህዝብን ቁጥር እድገት ታሳቢ ያደረጉ እንዲሆኑ ለማስቻል ታማኒ መረጃዎችን ለሚመለከታቸው አካላት ማድረስ ወሳኝ መሆኑ ነው። በተደረገው የጋራ ውይይት መድረክ ላይ እየተገለጸው የ2017 በጀት ዓመት የተከናወነ የእቅድ አፈጻጸም ቀርቦ ውይይትም ተደርጎበታል። የክልሉ ህዝብና ቤት ቆጠራ በወቅቱ ያለመደረጉ፣ በዘርፉ የሚከናወኑ ተግባራት ሪፖርት በወቅቱ ያለመቅረባቸው፣ ስራውን በአግባቡ ያለመስራትና መሰል ችግሮች መኖራቸው በሪፖርቱ ተነስቷል። ሶሺዮ ኢኮኖሚ መረጃ ማጥራት ምክር ቤት ማቋቋሚያ ሰነድ ቀርቦ ሀሳብና አስተያየትም ተሰጥቶበታል። የተነሱ ክፍተቶችን በቀጣይ ለመቅረፍ በትብብር መንፈስ እንደሚሰሩ የመድረኩ ተሳታፊዎች አስተያየታቸውን ሰጥተዋል። በመድረኩም የክልሉ ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ፣ የብሔረሰቦች ምክር ቤት ዋና አፈ ጉባኤ አቶ መቶ አኮ፣ የርዕሰ መስተዳድሩ ልዩ አማካሪ አቶ ንጉሴ ወልደ ጊዮርጊስን ጨምሮ በየደረጃው የሚገኙ የቢሮ ኃላፊዎችና ባለሙያዎች እንዲሁም የየስድስቱም ዞኖች ባለድርሻ አካላት ተሳትፈዋል።